አንተን ብሎ የሰው ዲያሪ አንባቢ፣ ስለ ዲያሪ ማውራት እንችላለን። አንቺ ዲም ቆይ፣ ምን ዓይነት ጋብሎ እንደዚህ ልብሽ ወጥራ ያደረገው? አይ የተወሰነ ብንነጋገር ብዬ። ቆይ ባለፈው ዲያሪሽ እና አንብቤ ምንም ስለ አላልኩሽ ነው እንደዚህ ጥቅ ይባል። እኔማ ዝም ብዬ የዋህነት የጥቅ እስኪ እዚህ ልጅ ክላስ ላጥራለት ብዬ ተመልከት። እንግዲህ ያገኙትን ምን ላርጎ ወንድም፣ እኔ ምን ላርግ? ፈልግ ይሆነው

አዎ ወንድሜ ነው። ኧረ እና በጣም ጨንቁል ማማከረው ሳትቼ ነው ያገኘሁሽ። ካልሲ ሆነ አያጥብ ለሊት ለሊት ላዩ ላይ ሽንቱን ይሸናል። ሴት ሲያይ ደግሞ በሽታው ይነሳበታል። በቃ በድንጋይ ነው የሚፈነካክታቸው። እህቱ ነኝ እና ጥያል ጥለው ነገር ነው የሆነብኝ። ቤተሰብ ምናምን እኮ ርቆታል። እኔ ነኝ ያለሁት ብቻ እኔ አላቅም በቃ እኔ መቻልሽ እራሱ እስኪ ያሳዝነው። የወንድም ነገር ሆኖብኝ። ጥሩ እህት ነሽ። በሽታው ሲነሳበት ደግሞ አያደርስ ነው። እኔ ፈራሁ። ልሂድ ቻቁጥሮአሁ ተቀብያለሁ። እኔ ቀጠሮ አለብኝ ቸኩላለሁ። ወንድ ስልኮንሽ ስጥኝ። ያንተን ሰጥቻታለሁ። ትደውላለች። የስ ግባለት። እንዴ ቆይ አልገባኝም። ምን እየተፈጠረ ነው? እች እንዴት አባት ሆነው የምታየው? እንዴ ኧረ እሱም ያያት ነው

ከአንተ ውጭ ማንም ይሄ እንደማያደርጋ አውቃለሁ። እራሴ ምንድነው? እህቴ፣ ምን አደረግኩኝ? ፍሪጅ ውስጥ ያስቀመጥኩትን ኬክ የበላኸው አንተ ና? ኧረ እባክህ፣ እኔ ሆዳ ግጥም ስል ቁጥ በጣም ደከምከኝ። ምግብ እኔ ለራሴ ያስቀመጥኩትን እልው፣ ሁለተኛ ስሜት እስኪ፣ ምንድነው ይሄ ነው? ምንድነው ይሄ? እራስን እራስን ምንድነው? እቴ ብጉር ነው እኮ። አፈር ደቼ ብላ። አትናደጂ፣ በቃ እቴ። አይበርክትልህ፣ አፈር ብላ እኮ። በቃ ተበላ፣ ተበልቷል። በቃ አትናደጂ፣ አፈር ብላ። እንደው ይሄ ልጅ መረረኝ እኮ። እርቦኛል እያልኳቸው አይደል? እንደዚህ ቤት ደግሞ ወሬኛ ነው። ሁሉ እዛ ከጓደኞቹ ጋር ድድ እያሰጠ ይሆናል።

በላይ ነው። አረ መታህ። ምን አባሽ መሰደብሽ? እሩ እሰጣሃለሁ ብዬ ነበር አለ። የኔ ቆንጆት እህትዬ፣ እህትዬ ብቻሽን ምንም እንዳትለኝ ባክደብሮኛል እንደ ልጅነት ያኮረፍሽ ብቻ ትዝ ይልሻል ልጆች እያለ በጣም ቅናተኛ ነበር። ልክ አንተ አልቃሻ እንደነበርከው ማለት ነው። ማሊያ ሲገዛልኝ እኔም ከተገዛ ብዬሽ መሰለክሽ ሙሉ ታኬታና ማሊያ ለበስሽ። ጓደኞች ሲስቁብኝ የደበደብካቸው መቼ አረሳውም። ከስንቱ አደባልበሽኝ፣ ሰፈር ራሱ እስካሁን ጠምደውኛል። አንተ ስለእኔ ሙሉ የተገዛች ቻኩሌት አረ፣ ሁለተኛ እንደማታነሽ ቃል ግቢል እንጂ ጋብዝሻለሁ። እየዋሸክ ነው፣ ራሱን ቸኮሌት ነው ጋብዝሽ። አረ ቀረብሽ። እሺ፣ ግን አልሰጠምሽ። ሙሉ ከተበላለሽ አንተን ብሎ አምባቢ ምን አለባት። እጃጃ የሰረከኝን እቃዎች ከመለስ ትሰጣለሁ አለበለዚያ ግን ድረስብኝ

ይሄ ቆይ፣ ሂድ እዛ፣ ባለጌ ጅላንፉ። ሲያስጣላ ወንድሜ ፍቅርህንማ። አይ ቆይ ነው እዚህ ደርሼ ልመጣ እኮ። አንቺ በጣም በጣም ደፋር ታሪያ እዚህ አረ ሰው ምን ይለናል? አይደል ለታቂው አጥቶኝ ልቀቂው። ማንስ ማማ በቃ እሺ፣ በቃ የፈለግከውን አደርግልሃለሁ። የፈለግኩትን ታደርጊልኛለሽ? እሺ፣ ካልሲን ታጥቢልኛለሽ። ያንተ ደግማ ካልሲ ማን ያጥባል? ልቀቂው። ወሰደዋ ብርቅ መሰለህ እንዴ አበዛሽ። አሁንስ አቅለ ብላው። እሺ እበለው አለው ምን ይመስላል? ቆይ ባልሰራልህ። ልክ ልክ ነው ማሳይ Oh.

ብሬ ይመልስ። የምን አባሽ ብር ነው እንዴ? ስትል በእጅ የሰጠሽን ብር አለ። ቅድም ከቦርሳ ይመልሳለሁ ብለህ የወሰድከው ብር ነው። ይኸውልሽ፣ በእጅሽ። መትሻ ነገር መትሻ። ጠይቅ እንዴኔ ብሬ እንፈልጋለሁ። ያገባኝ ምን? እዚህ የሰጠሽን ብር አለ በእጅ ማውጣት አለብን። የምን አባሽ ግን እኔ ቤቴ ማጸዳ ከሆነ አንተ ደግሞ እቃ ማጠባለ። ምን ምን እቃ? ምንድነው የሰው ልጅ ስንት ነገር ሰርቷል እንዴ የሚኖረው? አንተ እቃ ለማጠብ እንደዚህ የሚያደርግ። አንቺ ደፋር ነሽ በእውነት የእውነት በጣም ደፋር እየሆንሽ ነው። እስከዚህ ቆይ፣ አንተ እግርህን ሰቅለህ ነው ምን አገባህ፣ ምን አገባህ፣ እረፍ። ኦፍ እንዴት እንዳስጣለኝ። እሺ፣ ብዙ ጊዜ ላናድሽ እችላለሁ። ኧረ እባክህ፣ እኔ ደግሞ በየቀኑ ላበሳጭ እችላለሁ። እሺ፣ ብዙ ጊዜ ላቀጥልሽ እችላለሁ። እኔ ደግሞ በየቀኑ ንጅድ ላረግ እችላለሁ። እኔ ደግሞ ቅጥ ነዋ ማድረግሽ። አዎ፣ እኔ ደግሞ በየቀኑ በየቀኑ ልታቀጥልኝ ነዋ